ቤተሰብ እንዴት ናችሁ? ደህና ናችሁ? ተመልሻለሁ ማለት ነው። አብደሽ አልታመሻለ የምትሉኝ፣ እኔ አልታመምኩም በጣም ጤነኛ ነኝ። ገባችሁ አይደለ? እንደኔ ጤነኛ ለመሆን ደግሞ ማለት ነው ብዙ ነገር ያስፈልጋቸዋል። እናንተ ናችሁ የታመማችሁት፣ እንደውም ማለት ነው እንደሆነ ሲወራ አትወዱም። ጀግናና ና የኔ ቆንጆ የእኔ ጀግና ከማለት ውጪ በቃ የሆነ ነገር እራሱ ሀሳብ መስጠት አችሉ እናንተ ማሀይቦች፣ ማለት ደደቦች ማለት ነው። እዚህ ጋር ማለት ነው ድንገራችሁ፣ እኔ ልትናገሩኝ መጀመሪያ የሆነ ቪዲዮን ስታወሩ ወይም ደግሞ የሆነ ቪዲዮን ሰምታችሁ ማለት ነው፣ ስለዛ ቪዲዮ ብቻ አስተያየት መስጠቱ እንኳን ቻሉበት። ቻሉበት መጀመሪያ ማለት ነው። ስለዚህ ዛሬ የመጣሁት እናንተን ተውኩት። እናንተ ከተውኳችሁ ቆይቻለሁ ማለት ነው። ገባችሁ አይደለ አዎ። እውነት ሲነገር ያው ስለማትወዱ ምንም ማድረግ አልችልም። አዎ አብርሃም መጀመሪያም የገዛው ለእናቱ ነው። መልሶ ለሩታ ሰጣት። ሩታ ደግሞ እንድትሰደብ ደግሞ ከሩታ ደግሞ ሩታ ደግሞ ሄርሜላ ገዛች ብላ እንድትመልስ ተደረገችና ለእናቱ አደረገ ማለት ነው ወርቅ ብርቁ ማለት ነው ገባችሁ አይደል ለእናት ከዚህ በላይ ይበዛባታል ሲጀመር ማለት ነው ይበዛባታል ያንሳታል ለእናት እኮ ይገባታል ትልቅ ነገር እኛ እኮ ለእናት አይሰጥ አይደለም ግን ወርቅ ሲሰጥ መጀመሪያ ገዝቶ ለእናት ይስጥ አብርሃም ሲጀመር ወርቅ ብርቁ ነው የአስር ግራም ወርቅ ገዝቶ ለእናቱ ምን አለ ለእጅሽም አድርጊ ለጆሮሽም አድርጊ ለአንገትሽም አድርጊ ነው እኔ ባለፈው አሳይቻለሁ የሁለት መቶ ሺህ ወርቅ ማለት ወርቅ ብርቅ አይደለም ገባችሁ ለአብርሃም ነው ብርቅ ለአብርሃም ኦዲንሶች ግን ወርቅ በጣም ብርቅ ነው። አዎ የአስር 10 ግራም ወርቅ ገዝታችሁ እንግዲህ እናንተም ከአብርሃም ጋር አንድ አይነት ናችሁ። የአስር 10 ግራም ወርቅ ትገዙና ማለት ነው ለእናታችሁ ስጡና፣ ለእጅሽም አድርጊ፣ ለአንገትሽም፣ ለእጅሽም አሰሪ ብላችሁ ስጧት ስጧት። ወርቅ ብርቆች ማለት ነው። እና ዛሬ እንግዲህ ወደ መጣሁበት መጣውበት ሊሂድ ማለት ነው። እንግዲህ ዛሬ መጀመሪያም እናውቃለን ይቺ ልጅ አብርሃምን አፈቅራለሁ ብላ እንደምትመጣ ከዚህ በኋላ ገና አለ ከአብርሃም አርግዣ አለው ብለን ልትመጣ ትችላለች። እንጠብቃለን። እና እንግዲህ ዛሬ ደግሞ አብርሃምን አፈቅረዋለሁ ብላ መታለች። ጓደኞቹ ደግሞ የሚመልሱ መልሶች ማለት ነው የሆነን ለመናገር

ፈሌናለሽ ነው። ምን ብዬ መናገር እንዳለብኝ አላውቅም። ይ ያሳለፍኩበትን የተፈጠነውን አይታችኋል። አርፈ ተቀመጥ ማለት ነው አንተማ አናትን ነበር ማለት በዚህ ማለት ነው። እንደደበረሽም እንደ ምንም እንዳየ አይተናል። ምንም ሆነ ምንም አብርሃምና ሉታ ባልና ሚስት ናቸው። ማንም ሰው ሌላያቸው አይትልም። ማንም ሰው መሀላቸው ላይ ገባ አፈቀርኩ አለም ምንም አለም ምንም አለም ማለት ነው። እንደ ጊዜው በቃ ይሸቅሉበት ው ይሸቅሉበታል። ክብራቸውን አውርዶ ምናምን አይኖ እሱን እናውቃለን። ግን ያም ሆነ አብርሃምና ሩታ መቼም እንደማይለዩ ማንም ሰው እያውቃል። አብርሃምና ሲጀመር ደግሞ ሲቀጥል ደግሞ ሩታና ሄርሜላን እኩል ልታደርጉ እንዳትሞክሮ እየሞከረ ነው። ይሄ ጫታሙ ማለት ነው ምን እንዳለ ታውቃላችሁ? እንሰማለን ማለት ነው። ሩታን እንዴት ነው ከሄርሜላ ጋ እኩል የምታደርገው? ሚስቱንና ጓደኛ ወይም ደግሞ አሁን አፍቅሬ ያለው ብላ የመጣችዋን ሴት ማለት ነው።

ያንን ነገር ሳይ ማለት ነው ማለት አዛታይ አልነበርኩም። ይሄን ነገር ከነገረኝ በኋላ ምናምን ነገር ቤት ከገባው በኋላ ያለውን ነገር ሳይ ቢያንስ ደስታውን በቃ መቋቋም አልቻልኩም። መቋቋም ከብዶኛል። እስካሁን ሚስጥር አድርጌ የተናገርኩት ያልተናገርኩት ነገር አለ እና እናንተ የማታውቁት ምናልባት ምጠረጥሩ ነበር ሊሆን ይሻላል። አቅም ግን አሁን ደግሞ ተናገሪ ሴትዮ፣ እኛ አብርሃምን አፍቅረሽ እንደምትመጪ እናውቃለን፣ በፊትም እና እዚህ ጋር እናንተ የማታውቁት ነገር ቤተሰብም የማያውቅ ነገር አብርሃምም የማያውቅ ነገር ምናምን እያልሽ ጊዜ አትፍጂ፣ ተናገሪ፣ እኛ እናውቃለን። ይሄ ነገር እንደሚመጣ ማለት ነው። ሲጀመር ደግሞ እኮ ማለት ነው ልንገራችሁ በዚህ አጋጣሚ በጣም እንትን የምትሉ ሰዎች ይሄ ለዚህ ጫታሙ ራሱ መልስ ልስጠው ማለት ነው። ማንም ሰው ሊሸቅልና መኒ ገንዘብ ለማገኘት ነው፣ እሺ፣ አብርሃምን አፈቀልኩ ብሎ ብዙ ሰው የሚሰራው እንጂ አብርሃም የሚፈቀር ልጅ ሆኖ አደለም። የሚፈቀር ቢፈቀር፣ ወይ ደግሞ መፈቀር ሳይሆን ሊወደድ ይችላል። አንደኛ መልካም ልጅ ስለሆነ በፊት ነበረ፣ አሁን አደለም። እነ ጫታሙን ካገኘ በኋላ ተቀይረዋል። ግን በፊት ሰው አክባሪ ነበረ፣ በጣም ታዛዥ ነበረ፣ በጣም ጥሩ ልጅ ነበረ። ገባችሁ አይደለ? እኔ በጣም ክብር ሪስፔክት የምሰጠው ለምዶ ታውቃላችሁ፣ ከበፊት ጀምሮ እኔ አጥፍቼ፣ ገባችሁ አይደለ? ከኢትዮጵያ ቀጥታ ደውሎ እኔ ስለመከረኝ አብርሃምን በጣም ሪስፔክት አደርገዋለሁ። ገባችሁ አይደለ? ሪስፔክት ሰጠዋለሁ፣ በጣም ጥሩ ቦታ እሰጠዋለሁ በልቤ ውስጥ ማለት ነው። ገባችሁ አይደለ? ምክንያቱም ጥሩ ሰው የሆነ ሰው አክባሪ ስለሆነ ገባቸው አይደለ ግን ከነጫታሙ ጋር ከሆነ በኋላ፣ በፊት ነበረ። ከነጫታሙ ጋር ከተገናኘ በኋላ ግን ማለት ነው፣ ታውቃላችሁ የሆነ እንዴት ነው ጥሩን ምግብ ሰርታችሁ በኋላ በአፈር እንዴት ነው ምን ልበላችሁ፣ ቅቤ አፈር ውስጥ እንትን ከሆነ በኋላ ማለት አፈር ላይ ከተደባለቀ ወይ ደሞ መሬት ላይ ከፈሰሰ በኋላ ማፈሳችሁሉም እንደዛ በሉት አብርሃም አሁን ሰዓት ማለት ነው። ገባቸው አይደለ ስለዚህ ይሄ ምን ጫታሙ ወንድሜ የሚፈቀር ሰው ነው ወንድሜ እንትን የሚል ሰው ነው። ስለዚህ ጥሩ ልጅ ነው፣ የሚፈቀርም ነው። ሚጣል እንዴት ነው ሲጀምር ሚስቱና ይችን ረ ቆይ ቆይ፣ ቦታው ላይ ነግራቸዋለሁ እንዴ

ቆይ ታይሙን እንትን ልበልላችሁ እንድሰሟት ማለት ነው ሰምታችሁ ሊሆን ይችላልናባት በሴት አንደበት ነገር ከባድ ሊሆን ይችላል ደግሞ ምለው ማለት ነው። እዚህ ጋር ይሄ ጫታሙ አለ፣ ይሄ አጠገቡ አለ፣ ብሩክ አለ። ብሩክ ግን በጣም መልካም ልጅ ስለሆነ እሱን እንትን አለልም፣ ግን ይሄ ጫታሙ ነው። እሺ እንትን ምለው ማለት ነው። እና ምክንያቱም እኔ ውለታ አመዳሳሰው አይደለም፣ ገባቸው አይደለ። ብሩክ ነው የሆነን ለመናገር፣ እኔ ታምሜ በዛ ሰት ታውቁኝ ያላችሁ ኦፕሬሽን ሆኜ ምናምን ማለት ነው። የዛ ሰት የጠየቀኝ እሱ ብቻ ነው። ስለዚህ በጣም ክብር ማለት ጥሩ ልጅ ሪስፔክት አድርገዋለሁ። ምክንያቱም ጥሩ ልጅ ስለሆነ ማለት ነው። ያው እንደዚህ የሚሰራው ላይ ወይም ደግሞ ቪዲዮ ላይ የሚሰራ ስራዎች ምናምን መጥፎ ቢሆንም ለሰው ልጅ ግን ክብር ይሰጣል። ገባችሁ አይደለ? ትንሽ ናት፣ ትልቅ ናት፣ እንደዚህ ናት፣ አውቃታለሁ፣ አላውቃትም አይልም። ገባችሁ አይደለ? ስላወቃችሁ ብቻ እናንተን ነው ይጠይቃችኋል። እንዴት ናት፣ ተሻላችሁ ወይ ብሎ ስደር ላይ ሆናችሁ ደግሞ ይህን ነገር ስትሆኑ ደግሞ እናንተን ለጠየቀ ሰው ደግሞ ሪስፔክት ትሰጣላችሁ። በዛ ምክንያት ነው ይህም የምንተፈጥሯል ነገርን እንጂ ሰኛውጭ የምትናገሩ ሰዋለ ወይ ተናግረሽ ይምታለሽ። እሺ ለምትናገሪ ፈቃደ ከኛ ውጪ ማለት ነው። ማንም ያልገመተው አልደበቅሽ፣ ማንም ያልጠረጠረው እኛ ጠርጥረናል፣ ተናግረናል። ሲጀምር ማለት ነው እኛ በተናገርነው ነው ሲጀምር። አሁን ራሱ አንቺ ራሱ ቪዲዮ እየሰራሽ ያለሽ እናትዬ ገባሽ አይደለ? ታፈቅሯለች፣ ትወደዋለች፣ አርግዛለች ምናምን ባል ነው እኛ በሰጠነው አይዲ ነው የምሰሩት። ማንም ባልጠረጠረው ማንም ያላወቀው ነገር ትላለች ደግሞ። እባክሽ ተይ እንጂ። ማንም የማያስበው ምናልባትም ደግሞ አላቅም የኔ ስሜት ለመረዳት የሚሞክር ሰው አላቅም። ብቻ ግን ደግሞ ዛሬ ከአቅሜ በላይ ሆኗል። በጣም በጣም ከብዶኛል ከምላችሁ በላይ እንደ ሴት በጣም ብዙ ተገፍቻለሁ በጣም ተብሎኛል ግን ደግሞ ሁሉ ነገር እሺ ብዬ ላለማልቀስ እየሞከርኩ ነው ግን ሁሉ ነገር ደግሞ እሺ ብዬ በተቀበልኩት ታይም ላይ ደግሞ ደርሰሽ ማገዝ ካለብን እኛ እናግዝሻለን ትረዱኛላት ለምን አንረዳሽ እንረዳሻለን ይህ ነገር ለማንም አልተናገርኩም። ቤተሰቢም ሆነ ሆነ ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበረኝ ስለሆነ በተለይ ከትናንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። ስለዚህ አብርሀምን አፍቅር ነው ቤተሰብ በጣም ጓግተናል አደልን ሰማ። በጣም ነው ይጓጓኑ እኮ አስሬ እኮ እንትን አለች። በቃ አብርሀምን አፍቅሬያለሁ። በቃ ተነፈሰ። ብሩክ አብርሃምን አፍቅረዋል። ጣው እስካሁን ይህን ያህል ከሱ ጋር ብዙ ነገር ሳሳልፍ ብዙ ነገር እሱ እንደዚህ ልክ እንደዚህ ፍቅር ውስጥ የገባ ገባለው ብዬ አላሰበው። እሱ ያለበትን ሁኔታ አላውቅም። ምን ይሁን ማውቀው ነገር ለእኔ ምን አይነት ስሜት ይኑሮ። እሱ ያለበትን ቦታ አላውቅም። አላለችም ባለ ትዳር ነው፣ ልጅ አለው። አብርሃም ማለት ነው። ኦኬ፣ ካፈቀርሹም ልንገርሽ እደግማለሁ። አራትም ሶስትም ከዚህ በኋላ እደግማለሁ ብለዋል ማለት ነው። ገባሽ አይደለ? ያው ግን ካፈቀርሹ አይቀር ማለት ነው። እነዚ አጠገብሻለሽ አሉ እኮ፣ የቡታጅራ ወንዶች ጫታሞች አሉ፣ ስራ ፈቶች አሉ። እነሱም ብታፈቅሪ ምን ይመስልሻል? እ እሱ ባለ ትዳር ነው። ያው አፍቅረሽ ያው አፍቅር ያለው ብለሽ ብዙ ነገር ልትሰሪበት ትችያለሽ። ግን ለአንቺ እንደማይሆን ልንገርሽ፣ እናቱዬ ማለት ነው። አዎ አብርሃም የሩታ ብቻ ነው። ስለዚህ ማለት ነው አሁን የጓደኞቹን ምክር እንስማለን። እስ እንስማው፣ ቆይ እንዳታለቅሽ። እንኳንም ወደድ እንኳንም ማፈቃሹ ይህንን ነገር ለእኛ መናገር ሳይሆን ያለብሽ፣ እንኳንም ለእኛ ነገርሽን። እሱ የምታገኝበት ነገር እናመቻቻለን። ያለበት ቦታ እናውቀዋለን። እየተገፋ ነው። ስም ሊገባው አልቻለም። እንዴት እንደሚገባውም አላቅም ብሄ፣ ግን እንደምንም ብለን እናገናኝሻለን። ሰማችሁት፣ እየተገፋ ነው። ይሄ ልጅ አይገባውም። እንዴት እንደሚገባውም አላቅም። ስለዚህ እንኳንም አፈቀርሹ የሚፈቀድ ልጅ ነው ጓደኛዬ ምናምን አለ ማለት ነው። እስቲ ላይቱ እናንተ ላይቱ ባጠፋ ራሱ ቆንጅ እየነኛ ላይት ግን ላይት ላብራውና ትንሽ እንትን ፈካ እንዲን ማለት ነው ግን ማለት ነው ልንገራችሁ በዚህ አጋጣሚ እኔ ራሱ እንደ ልጅ ያደረገኛል አንዳንዴ ማለት ነው እና ማለት ነው ልንገራችሁ፣ መጀመሪያ ሲጀመር ትዳር ባለ ትዳር የሆነች ሴት ወይ ደግሞ ሚስት የሆነች ሴት የተከበረችን እሷና አፈቅራለሁ ብላ አሁን የመጣችዋን ሴት እኩል አድርጎ ማውራት ራሱ የጭንቅላት መሀይብነት ነው። አብዛኛው ጊዜ ተናገር ያለው መሀይብ እንደሆኑ ማለት ነው፣ ልንገራችሁ በዚህ አጋጣሚ መሀይብ አንድ ሰው ማለት ነው ግዴታ የሆነ ቃላትን ለማውራት ግን ግዴታ መማር አያስፈልገውን ብዬ አስባለሁ እኔ በራሴ ማለት ነው የሆነ እንዴት ነው የአነጋገር እንትን ሊኖራችሁ ይገባል ብዬ አስባለሁ። እና ይሄ ጫታሙ ምን አለመሰላችሁ ሩታና ሄርሜላን እኩል አደረገ። እኩል ማለት ነው ይሄ ጣትን ይሄ ጣትና ይሄ ጣት እኩል ይሆናል? አይደለም አይሆንም እኮ እኩል አይሆንም። ምክንያቱም ሚስት ናት። ሚስት ሚስት ሚስት ናት። የአብርሃም ሚስት ናት። ብትገፋውም ብትመታውም አልፈልግም ብላ በጥፋቱ ነው እንደዛ ምትለው። ገባቸው አይደለ? ምንም ብታደርገው ሚስት ሚስት ናት። ገባችሁ። ግን ሌላ ሴት ደግሞ መሀል ላይ መታ፣ እነሱ በተጣሉበትም ሆነ ሳይጣሉም አፈቅራለሁ ብላ ስለመጣች ሚስቱ ደግሞ አንተን አልፈልግህም እንደዚህ ጥፋት ከዚህ በኋላ አጠገቤ እንዳደርስ ምናምን ስላለች፣ ብቻ አፈቅራለሁ ብላ የመጣችዋን ሴት ግዴታ እሱ እኮ እየተገፋ ነው፣ ሚስቱ እኮ ክብር አሰጠው ምናምን፣ ስለዚህ አንቺ ማፍቀርሽ ትክክል ነው፣ አንቺ ጋር መምጣት አለበት ምናምን ብሎ ሚመክር ጓደኛ የመሀይብ ጥግ ደደብነት ጥግ ነው ያለው ማለት ነው። ይሄ የአብርሃም ጓደኛ ሊሆኑ አይችሉም። ገባችሁ አይደል? ለነገሩ እኮ እንዴት ነው እንዴት ነው አዋዋላችሁ? ሲጀመር እናንተው እንዴት ነው፣ ልግለጽ ላውራ እንዴ ላውራ እንዴ? አይ ማውራት ይቅርብኝ ይቅርብኝ። ጥሩ አይደለም ጥሩ አይደለም። ከምን ከምን ማለት እንዴት ነው? ሁሉም ሰው እኮ አይ ይቅር አላውራ ጥሩ አይደለም ነገር። ፈጣሪ ነው የሚያውቀው። ማፍቀር ጸጋ ነው፣ መፈቀርም ጸጋ ነው። ትልቅ ነገር ነው። እሺ ማለት ከአንቺ አልተጀመረ ማፍቀርም፣ እንትን ማለት ነው። ስለዚህ የትኛውም ነገር ተሱ መስማት ይችላል። አዎ፣ በዚህ ልክም የሚያስጨንቅ የሚያስለቅስ ነገር። በእርግጥ አዎ፣ ይከብዳል። አብርሀም ያለበት ሁኔታ አፈቅራለሁ ብሎ ለመናገር የሚከብድ ነው። ልክ ነሽ። ነገር ግን ስሜትሽን ይዘሽው ደግሞ መሞት የለብሽም፣ መጨነቅ የለብሽም። ከዚህ ሰው እንደውም ትምህርት ነው የሚሆነው ለሚንቀው ለሚ ለሚሸሸው ሰው ለሚንቀው ለሚሸሸ ሰው ማለት እኔ ያልገባኝ ነገር እንደ ህፃን ነው። እንደምታስቡት እኔ ምላችሁ ማለት ነው አብርሃምን እንጠለዋለን ብሎ ማንም ሰው ቢያወራ ማለት እዚህ ጋር ሩታን ነው እንትን ቴክስት ወይም ደግሞ እንትን እንዴት ነው ሪኮመንድ እያደረጉ ያሉት ወይም ደግሞ የሩታን ስም ማንሳት ነው የሚፈልጉት ማለት ነው። ገባችሁ? እዚህ ጋር ማለት እንደ አሽሙር ነው የሚናገሩት። ሩታ ጠላዋለሁም አልፈልግም ብትለውም ማለት ነው። እዚህ ጋር እንደ ህፃን ማሰብ አይደለም ማለት። እዚህ ጋር አብርሃም የሚፈለግ ሰው ነው ወይም ደግሞ አስር ሴትም መተታፈቅረው እዚህ ጋ ማለት ነው አብርሃም የሚያፈቅራት ሌላ ሊሆን ይችላል። እዚህ ጋ አንድ አንድ ሴት አንድ አስር ሴት ሊያፈቅረው ይችላል አብርሃምን ማለት ነው። ግን ያ ማለት ደግሞ እንዴት እሩታ ደግሞ ማለት ነው አብርሃምን የሚያፈቅረው ሴት በጣም ብዙ ሴት አለው ብላ እንድትመጣ አያደርገው ገባችሁ አይደል? እንዲገባችሁ ማለት ነው እነሱ ሀሳባቸው እንደዛ ነው። የምታፈቅረው የምትወደው በጣም ሪስፔክት የምትሰጠው ሴት አለች፣ ስለዚህ ወደ እሷ ይሄዳል ብላ ፈርታ እንድትመጣው አያደርጋትም። እንደዛ ነው እናንተ የምታስቡት። እንደዛ ቢሆንማ በፊት ሩታ ትመጣ ነበረ። ለምነው ማለት ነው ገባችሁ አይደለ? ስስመው፣ ስደባብሰው፣ እንደዚህ ወስታ ስታዝናናው ሲዋኙ ምናምን ባሌ ተወሰደብኝ ብላ እንግብግብ ብላ ትመጣ ነበረ፣ የዛ ሰዓት ገባችሁ። ትምህርት ነው እሱን፣ ለሚንቀው ለሚጠላው፣ ለሚያቆሽሸው ትምህርት ይሆናል። አስበ ሞታል። ድሮ እስከ ጭንቅላ ላይ ያለን ነገር ነው። ሌላ ምን ለማያከብረው ሰው ትምህርት ነው የሚሆነው። እንዴት ማፍቀር እንደምች እንዴት መውደድ እንደሚቻል እሱን ምናምን ማሳያ ነው የምትሆኝ። ከዛ የሚፈጠረው ነገር አብረን እናያለን። እንኳንም ያደድ ምንም ነገር ደረትሽን ነፍጠሽ ነው የምሄድ ያለብሽ። እሺ እኔም ካጠገብሽ ነው መሆኑ ባይገርም። ምክንያቱም የኔ ወንድም የኔ ጓደኛ የሚወደድን አይነት ሰው ስለሆነ ለፍቅር ብሎ ብዙ መሥዋዕትነት የሚከፍል አይነት ሰው ነው። እንዳየሹ ከሆነ ለፍቅር ብለው ብዙ መሥዋዕት ሲጀመር ፍቅር እኮ አደለም ይሄ ሚስቱ ነች እኮ አብርሃም እኮ ሩታ እኮ ሚስቱ ነች። ምንም አይነት መስዋዕት ከፈለ ምንም አደረገም። ይሄ እኮ ለፍቅር አደለም፣ ለሚስቱ ነው መስዋዕት። ከሚስትነትም በልጦ፣ ከፍቅርም ከሚስትነትም በልጦ ልጅ አፍርተዋል፣ ፍሬ አፍርተዋል። እዚህ ጋር እንዲገባ ማለት ነው አንተ ደነዝ ማለት ነው። ገባ አደለ? አንተማ አግብተ በኋላ ራሱ ሚስትን ራሱ እንደዚህ ራሱ እንንጃ አላቅም። አንድ ቀን እንኳን አልፈልግህም፣ በቃ ከአንተ ጋር እንትን አልልም። እንትን ማለት አደለም፣ ብቻ ማለት ነው፣ አንድ ቀን ማለት ነው አሁን የሴቶች በወር ምናምን አላ የዛ ቀን እንኳን ማለት ነው አልሰጥህም። ዛሬ እንደዚህ ነኝ ብትል ራሱ ማለት ነው እንደምወደድ ሌላ ሴት አለች ብሎ ሌላ ሴት ስትመጣ ሊያስቀናት ይችላል ብዬ አሰብኩኝ። ይሄ ጭንቅላቱ ባዶ ስለሆነ ማለት ነው እንደዛ ነው የሚያስቡ። እንኳን አልፈልግህም ብላ እንኳን እንደ ሩታ እንደዚህ አብርሽና ሩታን እንኳን እንደሱ እንኳን መጣላት ቀርቶ አንድ ቀን እንኳን አብሬ አልተኛም ብትል ራሱ ማለት ነው ሌላ ሴት መጥታ ልክ እንዴት ነው አፈቅረዋለሁ ብትለው ማለት ነው። አየሽ አደለ፣ ሴት እንዴት እንደሚወደኝ ምናምን ብሎ እንትን ሊላት ይችላል። ሰው ያለውን ነው ሲጀመር የሚሰጠው፣ ጭንቅላት ያለን ያሰበውን ነው የምሰጠው። ሌላ ምን ልሰጥ ይችላል? በቅርቡ ጊዜ በቅርቡም ጊዜ ብትመጪ ካለው ብቻኛ ሆኖ ይቀዳል ማለት አለ። ገብቶ ሁሉም ነገር ነው ለማስረሳት ነው። ዲነኝ በቃ ማለት እሱን ብቻ ፈቃደኛ ይሁን እንጂ እናንተ ሩታን ለማስረሳት እያሰቡ ነው። ገባቸው፣ አለ አብርሃም ሩታን ረስቶ ልጁን ረስቶ ሄርሜላ ጋር ሆኖ ምናምን እንዲሆን ነው ሀሳባቸው እቅዳቸው። ሰማችሁ አደለ? ሰማችሁ ለማስረሳት ዝግጁ ነኝ። ዱንዙዞ ማለት ነው። ምን ምንም ለሱ መጥፎ ነገር ማሰብ ሰው አይደለም። ከሱ ጋር ሱ በጣም ደስተኛ ነው መሆነው ቢያንስ ደስተኛ እንኳን ማጣት አልፈልግም። እኔም ደግሞ ደስተኛ ሁን የሱ ማስደሰት ነው የምፈልገው። አይታችኋል። ኦኬ አንቺ ደስተኛ ሆነሽ እሱን ማስደሰት ትፈልጊያለሽ ልጁንና ሚስቱን ግን ማሳዘን ትፈልጊያለሽ አቤት ጭንቅላታቸው በስመ አብ ምሁር አይደል እንዴ እናንተ የቡታጀራ ወንዶችና ሴቶች በጣም ምሁር የተማሩ አይደሉ እንዴ እኔ በዚህ አጋጣሚ ትዙ የእናንተ ሀገር እንደዚህ ነው እንደዚህ ነው አትበሉኝ እኔ ቡታጀራ አይደለሁም ቡይ ነኝ በቃ ቡይ ወረዳ ታውቃላችሁ መስቃን ወረዳ ህም ታውቃላችሁ በቃ ቡይ ነኝ ኦኬ በቃ አለቀ ቡታጀራ አትበሉኝ ቡታጀራ ለኔ የሰላሳ ደቂቃ መንገድ ነው በመኪና ነው ይ፣ ሀያ ደቂቃ እንደዛ ነው። ግን ቡይ ታውቃላችሁ፣ ሰርች አድርጉ። ቡኢ ነኝ፣ በቃለቀ ቡታጀራ እኔን እንዳትከቱኝ። እነዚህ ጭንቅላታችሁ ባዶ እየሆኑ ናቸው። በተረፈ ቤተሰብ ሰላማችሁ ይብዛልኝ። እወዳቸዋለሁ፣ አከብራቸዋለሁ። ባይ ባይ